እንቀጥላለን። አድማቻችን አሁንም ከኛ ጋር እንድትቆይ ነው የምንጋብዛችሁ። እዚሁ ጉዳይ ላይ ግን እንቆይና የትናንትና ቦታፎጎ አሸንፏል ፒኤስጂን። ያልተጠበቀ ነበር ያው በፒኤስጂ በኩል ምክንያቱም አትሌቲኮ ማድሪድን ያሸነፈበት ጨዋታ ከዛ በፊት በነበሩት የሻምፒየንስ ሊግ ውድድር ላይ። ኢንተርን አምስት ለዜሮ በፍጻሜ ብዙ እንደዚህ አይነት ድሎች ነበር። ከዛ በላይ ግን የቡድኑም ደግሞ ጥንካሬ አስደናቂ ነበር። ትናንትና ግን በቦታ ፍቆ ተሸንፏል። ይሄ በጣም አስገራሚ ነበር ወይም ያልተጠበቀ ነበር። ግን የብራዚል ቡድኖችና የአርጀንቲና ቡድኖች እስካሁን በዚህ ውድድር ላይ አልተሸነፉም ና እና እዚህ ፕሮግራም ላይ ደግሞ ስናነሳ ነበር ከዚህ በፊት ያላቸውን የሀብት ልዩነት ቡድኖቹ። እንመልከተው ይህንን ጉዳይ ጥሩ ናቸው እስካሁን ድረስ የቦታ ፎጎ ምንም በጭራሽ ያልተጠበቀ ነው። ምክንያቱም ይህንን ውድድር ለማሸነፍ አሁን የወቅቱ የአውሮፓ ሻምፒዮን ስለሆነ ብቻ ሳይሆን በተጫወተው የእግር ኳስ ጥራት፣ በስብስቡ በአሰልጣኙ ክህሎት ምክንያት ፔዤ ሻምፒዮን ይሆናል የሚል ብዙ ግምት አለ። አሁን ለነገሩ ወደ ሁለተኛ ዙር ማለፉን ግልጽ ይመስለኛል። ከሲያትል ሳውንደርስ ጋር ነው ቀጥሎ የሚጫወተው። ሳውንደርስ ላይ ምን እንደሚያደርግ መገመት ይቻላል፣ ግን አንድ የሚገርም አስተያየት ሰጠ። ከጨዋታው በኋላ ሉዊስ ኤንሪኬ በዚህ አመት አለ በተወዳደርንባቸው ውድድሮች ቻምፒየንስ ሊግን ጨምሮ እንደ ቦታ ፎጎ በተዋጣለት መንገድ የተከላከለን ቡድን አልገጠመኝ አላየሁም፣ እንደዚህ የተከላከለን ቡድን አለ። እንዲያው በጣም እንደተጨነቀ የምታውቂው፣ 55ኛ ሳኝ ደቂቃ በአንድ ጊዜ አራት ተጫዋች ለወጡ ኑኖሜንደሽ ፋቢየን ሩይስ ብረዲ በርኮለ ጆዋን ኔቬስ ተቀይሮ ተቀይረው ገቡ። ጨዋታው በጣም በጣም አስቸግሯቸው ነበር፣ መጨረሻ ላይ ተሸነፉ። ይሄ ፍጹም ያልተጠበቀ ፍጹም ያልተጠበቀ ነው። ጨዋታው ሲደረግ ምሳ ያው የኮፓ ሊበርታዶሬስ ወይም የደቡብ አሜሪካን ቻምፒየንስ ሊግ እኩሌታ ውድድርን ያሸነፈ ቡድንና የቻምፒየንስ ሊግ አሸናፊ ቡድን ናቸው የተገናኙት። ስለዚህ ትልቅ ጨዋታ ነበር። ነገር ግን እስካሁን ድረስ ሊሸነፉ ይችላሉ። ሆን አላቅ ምክንያቱም ቦካ ጆርጅ ከባየር ሚኒክ ጋር ነው የሚጫወተው። ፍላሚንጎ ከቼልሲ ጋር መሰለኝ አሁን እና ከትልልቅ የአውሮፓ ቡድኖች ጋር መገናኘት ይጀምራሉ። ያበለጠ ይፈተናሉ። ግን እስካሁን ድረስ አራቱ የብራዚል ቡድኖች እና ሁለቱ የአርጀንቲና ቡድኖች አልተሸነፉ። አንዳንዶቹ ከአውሮፓ ቡድኖችም ጋር ጭምር ተጫውተው ነው ያልተሸነፉት። ለምን የሚሉት የተለያዩ ሰበቦች፣ የተለያዩ ምክንያቶች ሊቀርቡበት ይችላሉ ግን እንዳልኩት ይሄኛው ውጤት የቦታፎጎ ፔዥን ማሸነፍ ትልቅ ያልተጠበቀ ያልተገመተ ውጤት ይሁን እንጂ ሌሎቹ ምሮች ይህንን ሲያደርጉ ቆይተዋል። እስካሁን ድረስ አልተሸነፉም። እንዲያውም አንዳንዶቹ የኮንካካፍ ሁን የሜክሲኮን የአሜሪካንም ክለቦች ደግሞ ከጨመርን አንድ ቡድን ብቻ መሰለኝ የተሸነፈው እንጂ አልተሸነፉም። ሌሎቹ ቦታፎጎ መጀመሪያ የሚጠበቁ አንዳንድ ድሎች አሉ፣ ያን ያህል ማያስገርሙ። ለምሳሌ ቦታ ፎጎ ሲያትል ሳውንደርስን አሸንፏል። ሰኞ ባለፈው እሁድ ፍላሚንጎ ኤስፔራንስ ድ ቱኒዝን የቱኒዚያውን ቡድን አሸንፏል። ይህም ማይጠበቅ አይደለም። ወይም ሪቨር ፕሌት የጃፓኑን ኡራዋ ሬድ ዳይመንድስን አሸንፏል። ይህም የሚጠበቅ ከዛ ከሌሎቹ አውሮፓ ቡድኖች ጋር በተደረጉ ጨዋታዎች ግን አቻ ተለያዩ። ለምሳሌ ፓልሜራሽ ከፖርቶ ጋር፣ ፖርቶ የምድቡ አለቃ ይሆናል ተብሎ ይጠበቅ ነበር። ኒውጀርዚ ላይ ነበር ጨዋታ የተደረገው። ፓልሜራሽ ማሸነፍ ነበረበት በጣም የተሻለ ቡድን ስለነበር እዚያ ጨዋታ ላይ። ከዛ ቦካ ጁኒየርስና ቤንፊካ ደግሞ ተገናኙ። ቦካ ሁለት ለዜሮ ይመራ ነበር። በኋላ ሁለቱ አርጀንቲናውያን አንሄል ዲ ማርያና ኒኮለስ ሶታሜንዲ ሁለት ጎሎች አስቆጠሩ። አቻ ተጠናቀቀ እንጂ ቦካ ሁለት ለዜሮ ሁሉ ይመራ ሊያሸንፍም ተቃርቦ ነበር። ከዚያ ማክሰኞ ደግሞ ትልቅ የአውሮፓ ቡድን 2023/24 የውድድር ዘመን ላይ የቻምፒንስ ሊግ ፋይናሊስት የነበረ በቡንደስሊጋ አሁን አራተኛ ሆኖ ይጨርስና በሚቀጥለው ዓመት ቻምፒንስ ሊግ ላይ የምናየው ቡድን በብራዚሌራ በብራዚል ሊግ ስድስተኛ ስፍራ ላይ ካለው ከፍሉሚኔንሴ ጋር ኒው ጀርዚ ላይ የተገናኙና አቻ ተለያዩ። ግን ግሪጎር ኮቤል ነው ጨዋታውን የወሰነው የቦሮሲያ ዶርትሙንዱ ግብ ጠባቂ። ምክንያቱም ፓልሜራሽ የበለጠ ፍሉሚኔንስ በርካታ የጎል እድሎችን ፈጥሮ ስለነበር። አሁን እነዚህ የኮንሜ ቦል ወይም የደቡብ አሜሪካ ሀገራት ክለቦችን ብቻ ነው የጠቀስኩት የአርጀንቲናና የብራዚል ደግሞ፣ ሌሎቹም አሁን ለምሳሌ የሜክሲኮን ሞንትሬን ብታይ ከኢንተር ጋር አቻ ተለያይቷል። የነ ሴርጂዮ ራሞስ የነ ሴርጂዮ ካናሌስ ቡድን ማለት ነው። እንዲያውም መጨረሻ ላይ ማሸነፍ ነበረባቸው። ባለቀ ሰዓት ፊት ለፊት ከግብ ጠባቂው ጋር ተገናኝተው ማስቆጠር የሚችሉበት እድል ጭምር ነበራቸው ግን ከኢንተር ጋር የቻምፒዮንስ ሊግ ፋይናሊስት ከሆነ ቡድን ጋር ነው አቻ የተለያዩ ላውታሮ ጎል አስቆጥሮ አቻ ተለያዩ እንጂ እና በኋላ እኔ ሁሌም የምረዳውን ሌላ ማገር አውሮፓ ውስጥ በኛ ማገር ያለ ስሜት በእግር ኳስ አውሮፓ ውስጥ ያለ ብቻ ይመስለናል። ሀው ሚስጋይድድ ዊ አር አለ ኒኮ ኮቫች። በጣም እንዴት የተሳሳትነት። እግር ኳስ አውሮፓ ውስጥ ብቻ አይደለም ያለ እዚህ ብቻ የምንጫወት የጥራት ያለው እግር ኳስ አውሮፓ ውስጥ ብቻ ያለ ይመስለናል። ልክ ነው ምርጦቹን ተጫዋቾች እናሰባስባለን ምናምን፣ ግን ሌላውን ሀገር የላቀ እግር ኳስ አለ። ለነገሩ ብራዚል ውስጥ እግር ኳስ አለ ማለት ቀልድ ነው። ኦፍኮርስ እግር ኳስ አለ ብራዚል ውስጥ ትልቁ የእግር ኳስ ሀገር ነው፣ በዓለም ዋንጫ ታሪክ እና በየአመቱ የተሰጡ ማፍለቂያ ነው። ግን ደግሞ የ2023 የኮፓ ሊበርታዶሬስ አሸናፊ ተጫዋች ጀርመን ካሩምን ይላል ብራዚል ከአለም ምርጥ ሊጎች መካከል አንደኛው ነው። ሰዎች አሁን እያወቁት እንጂ ይሁን እንጂ ሁሌም እንደዚህ ነበር የሚለ ሻቢ አሎንሶ ሰው ማለ የብራዚሎቹን ቡድኖች ጠቀሰ፦ ፓልሜይራስ፣ ቦታፎጎ፣ ፍላሜንጎ፣ ፍሉሜኔንሴ በጣም ከፍ ባለ ጥራት ነው የምንጫወተው። ችግሩ ግን የእኛ አስተያየት ሁሉ ዩሮሴንትሪክ ነው አለ። ትኩረታችን በሙሉ አውሮፓ ላይ ነው እና ከአውሮፓ ውጭ ሌላ ነገር የለም። አሁን እኛ ነገር ደግሞ ከፕሪሚየር ሊግ ውጭ ሌላ ነገር የለም። እግር ኳስ ፕሪሚየር ሊግ ብቻ ነው ይመስል ብዙ ጊዜ አሁን የሆነ ነገር ከስንት አንድ የሆነ ሴሪአ ሰንሰራ በጣም ጥቂት ነው ኢንትረስት ያለው ሰው በጣም ጥቂት ነው። ያስገርመኛለ ምክንያቱም የሆነ ጊዜ ሴሪያ ነበር። ይገባኛል ዓለም አቀፍ አቴንሽን ያለው እንግሊዝ ውስጥ ነው። እና ሁሌም ስናወራ ኢንግሊሽ ሴንትሪክ የሆነ አስተያየት ነው ያለን። እኔ እንዲያው ብዙ ሰው ኢንትረስት ቢኖረው ሌሎቹን ሊጎች ኤክስፕሎር ብናደረግ ላለው ብዙ ኢንትረስት እንደሌለ አውቃለሁ። አንዳንዴ ግን ለእኔ አሁን ፐርሶናል፣ የኔን የግል ኢንትረስት ብታይ አንዳንዴ ከእንግሊዝም የበለጠ ሌሎቹ ሊጎች የበለጠ የማየት አፔታይት አለ እንዲያው ግን ይሄ ደግሞ በቃ አሁን ለዚህ ነው የዓለም ዋንጫ የሆነ ጊዜ በየጊዜ ይደረግ ሲባል ለብራዚሎቹ የዓለም የክለቦች ዋንጫ ሀሳብ ጥሩ ነው ወይ ስትያቸው አዎ በቃ በደስታ ለአውሮፓዎቹ አይደለም ግን የአለም የክለቦች ዋንጫ መጥፎ ነው የሚባለው በማን አስተያየት ነው በአውሮፓ አስተያየት ነው እና የአውሮፓ አስተያየት በሙሉ የትክክለኛው አስተያየት ወይም የአንድ ውድድር ትክክለኝነት ጌጅ ነው ማለት ነው እንደዛ ነው ምክንያቱም እኛ አመቱን ሙሉ ስንጫወት ቆይተን ደከምን፣ እንደገና ደም ሌላ ውድድር። ለብራዚሎቹ በሲዝኑ መሀል ነው የሚደረገው፣ የአፍሪካ ዋንጫ በአፍሪካ ባለው የአየር ጠባይ ምክንያት እና ውድድሩም ከአውሮፓ ዋንጫ ጭምር ቀድሞ የተጀመረ ውድድር ነው። ከአውሮፓ ዋንጫ ይቀድማል የአፍሪካ ዋንጫ እና ጥርና የካቲት መደረጉን ለማስቀየር ያንን ሁሉ ርቀት ሄዱት አውሮፓዎቹ ናቸው። ለምን በውድድር ዘመን መሀል ተጫዋቾቻቸውን ለአፍሪካ ብሔራዊ ቡድኖች መስጠት ስለማይፈልጉ እና የሆነ ጊዜ ያው ዝናብ ምን እያለ እያስቸገረ በዚህ በእኛ ጋር ክረምት ነው ሰኔ ላይ ምናምን ላድርግ ብትይ ውድድር ለማድረግ በጣም አስቸጋሪ ነው። ጥሩ የአየር ንብረት ያለው በጥርና በካቲት ነው። ግን አውሮፓዎቹ በቃ ፕሮቴክት መደረግ ያለበት እግር ኳስ የአውሮፓ እግር ኳስ ብቻ ነው ይመስላችሁ። ስለዚህ እያንዳንዱ የሚወሰነውን ውሳኔ ዩሮ ሴንትሪክ በሆነ አይ የሚያዩት ለአውሮፓ ምን ማለት ነው ከሚለው አንጻር፣ ከዛ እኛም ኮንሱም እናደርገዋለን የአውሮፓን ሚዲያ አይደለም እንወስደው ከዛ ይሄ ውድድር እንላለን እኛም ማለት ነው ወይሆን እንደዛ ነው ሚዲያ ብሬንዎች የሚያደርገው ሰሆን እና ለእኔ ደግሞ ይሄ የዓለም የክለቦች ዋንጫ ላይ የላቲን ቡድኖች ብዙ ርቀት የሄዱ ወይም የአፍሪካ ቡድኖች ባለፈው ለምሳሌ የአውሮፓ ቡድን አይደለም የሚያሸንፈው፣ ግን የሰንዳውንስ ማሸነፍ በጣም ትልቅ በጣም ትልቅ ዜና ነው። ምክንያቱም በቀደም እያነሳ ነው ነበር የክለቦችን ዋጋ አፍሪካ መጨረሻ ላይ የአፍሪካ ክለቦች ዋጋ ሳንዳውንስና አል አህሊ ናቸው የሚወዳደሩት ከአውሮፓ ጋር የትየለሌ ነው እና አንደርዶግስ ደሞ ማሸነፍ አለብን ቢሆን አይሆንም። እንደዛ መጨረሻ ላይ ወይ ሪያል ማድሪድ ወይ ሲቲ ወይ ፒኤጄ ወይ ባየር ሙኒክ ነው የሚወስዱት ይመስለኛል ይሄን ውድድር። ውድድሩ የበረታ ሲመጣም ትልልቆቹ የአውሮፓ ቡድኖች ኮስተር ማለታቸው አይቀርም፣ ግን እነዚህ አፕሴቶች ለእኔ ደስ ያሰኙ ልበት እና እስካሁን ድረስ የብራዚል ቡድኖች ብራዚልን እንትን ነው እያልኩ አይደለም። አንደርዶግ ነው የትንሽ ነው እያልኩ አደለም፣ ግን እግር ኳስን ዲክቴት የሚያደርገው ውጤትን ዲክቴት የሚያደርገው የገንዘብ አቅም የገንዘብ አቅም ነው እና እስካሁን ድረስ ትልልቆቹ ቡድኖች ከትልልቆቹ በመጀመሪያ ሽንፈት የቀመሰው ፔዥ ቢሆንም ግን የብራዚል ቡድን ቦታ ፎጎ ነው ያሸንፈው አንዳንድ ምክንያት ግን ማቅረብ ይቻላል ለዚህ የአውሮፓዎቹ ቡድኖች ሲዝናቸውን ከጨረሱ በኋላ ነው የሚያደርጉት ለብራዚሎቹ ቡድኖች ለአርጀንቲናዎቹ ቡድኖች ደግሞ በውድድር ዘመኑ መካከል ነው የሚደረገው ስለዚህ በጣም በተዋጣለት የአካል ዝግጅት ላይ ነው ያሉት ብዙዎቹ አውሮፓውያን ክለቦች ውስጥ ያሉ ተጫዋቾች ተዳክመዋል አንድ ምክንያት እሱ ሊሆን ይችላል። ሁለተኛ የአየር ንብረቱም ከአውሮፓዎቹ ይልቅ ለላቲኖቹ ሳይመች አልቀረም እና የኢኮኖሚ ልዩነቱ። ለምሳሌ አሁን ከቻምፒየንስ ሊግ ቀጥሎ በዓለም ላይ ትልቁ የክለብ ኮምፒቲሽን የሚባለው የኮንሜቦል ውድድር ነው የኮፓ ሊበርታዶሬስ የሚባለው። በቻምፒየንስ ሊግና በኮፓ ሊበርታዶሬስ መካከል የአስር እጥፍ የፋይናንስ ልዩነት አለ። አሁን የቻምፒየንስ ሊግ የኢኮኖሚ ትመና 82 ቢሊዮን ዶላር ነው፣ ዩሮ ነው። ኮፓ ሊበርታዶሬስ 89 ሚሊዮን፣ ያኛው 82 ቢሊዮን፣ 10 እጥፍ ማለት ልዩነቱ የት እያለ ነው? የምባፔ የገበያ ዋጋ ብቻ የምባፔ የማርኬት ቫሊዩ ብቻ ወይም የሃላንድ ወይ የቤሊንጋም ወይ የሌላ ትልቅ ስታር የአውሮፓ ክለብ ውስጥ የሚጫወት ከሪቨር ፕሌት ከቦካ ጁኒር ስለሆነ ይበልጥ ኢኮኖሚ በጣም የሚገናኝ አይደለም። ሄዶሆነ፣ ማንንም ቢያሸንፈ ፔዥ ማንንም የላቲን አሜሪካ ቡድን አሸነፈው ሻምፒዮን ቢሆን የሚደንቀኝ ነገር አይደለም። እያንዳንዱ ርካሽ ነው ተብሎ እንኳን ለኪፕ አንድ ሪፖርት አውጥቶ ነበር። በዚህ አመት የተጠቀሙባቸው አስራ አንድ ተጫዋቾች ዋጋ ቡድኖች የአስራ አንድ ተጫዋቾች እያንዳንዱ ማ የአስራ አምስት ብዙ ደቂቃ የተጫወቱ የአስራ አምስት ተጫዋቾች ዋጋ ይፋ ሆኖ ለእያንዳንዱ ተጫዋቾች የተከፈለበት የዝውውር ገንዘብ ሪያል ማድሪድ ነው በአለም አንደኛ በአራት መቶ ስልሳ ሲቲ ሁለተኛ ነው ጥቂት አንሶ ከዛ ባየር ሚኒክ ሊቨርፑል ያለ ይሄዳል እና ፔዤ አምስት መቶ ሀምሳ ስምንት ሚሊዮን የሚወጣባቸው አስራ አምስት ብዙ ደቂቃ የተጫወቱ ተጫዋቾች። ከዛ በውሰት ያሉትን ተጫዋቾች ብታያቸው አሁን በየክለቡ በውሰት ተሰጥተው ፔዤ መክሰር ይችላል። ትልልቅ ኪሳራዎች መክሰር ይችላል። ችግር የለውም። ኮሎማኒን በውሰት መስጠት ይችላል ምናምን መክሰር ይችላሉ። እነዚህ በተለይ መንግስት ክለቦች ምንም የኢኮኖሚ ዳሜጅ አያመጣባቸው እንደፈለጉ ቢከስሩ ማለት ነው። አሁን ለምሳሌ ለቤንፊካ፣ ለሮማ ለምን በውሰት ተሰጥተው ብዙ የሚጫወቱ ተጫዋቾች ራንዳል ኮሎሞኒ በዩቬንቱስ ነው ያለው። ማርኮ አሴንሲዮ በአስቶን ቪላ ነው ያለው። ካርሎስ ሶሌር በዌስትሃም ነው ያለው። ሬናቶ ሳንቼዝ እነዚህ ሁሉ የፔጅ ተጫዋቾች ናቸው። አሁን ድረስ ብዙ ገንዘብ ያወጡባቸው ተጫዋቾች ናቸው። ከእነዚህ ጋር ነው የሚፈካከሩት ማለት ቦታ ፎጎ ዛሬ ከነዚህ አይነት ሀይሎች ጋር ነው የተጫወቱ መጨረሻ ላይ ውድድሩ ላይ ያሸንፉት ይችላሉ። ግን የጋሪንቻ ቡድን ቦታ ፎጎ በታሪኩ ለመጀመሪያ ጊዜ የኮፓ ሊበርታደሪሱን ባሸነፈ በጥቂት ጊዜ እና ደግሞ ይሄ የዓለም የክለቦች ዋንጫ ፎርማቱ በምንም ይሁን የተለያየ አይደለም። ፊፋ ራሱ አሁን ኢንተርኮንቲኔንታል ካፕ ያለው ባለፈው ሪያል ማድሪድ ያሸነፈው ውድድር የዓለም የክለቦች ዋንጫ ይባል ነበር። ይህንን ውድድር ጨምሮ አንድ የደቡብ አሜሪካ ቡድን የአውሮፓን ቡድን ሲያሸንፍ ዛሬ ሌሊት ቻምፒየንስ ሊግ ያሸነፈን ቡድን ማለቴ ነው ከአስራ ሁለት ዓመት በኋላ ከአስራ ሶስት ዓመት በኋላ ለመጀመሪያ ጊዜ ኮሪንቲያንስ ነበር ቼልሲን ሁለት ሺ አስራ ሁለት ላይ ለመጨረሻ ጊዜ ያሸንፈው አንድ ለዜሮ ከዛ በኋላ ያንዳንዱን ኢንተርኮንቲኔንታል ካፕ ወይም ወርልድ ካፕ የዓለም ክለቦች ዋንጫ ያንዳንዱን የአውሮፓ ብሮች ናቸው ሲያሸንፉ የቆዩት ውድድሩ ለምን እንደሚደረግም አይገባሽም አንዳንድ ጊዜ በቃ በጣም ፕሬዲክተብል ስለሆነ ባለፈው እንዳነሳ ነው ድሮ እንደዚህ አልነበርም የዓለም የኢኮኖሚ ህግ ተቀየረ የቦስማን ህግ መጣ የአውሮፓ ክለቦች ገና ያልደረሰን የላቲን ተጫዋች መቀማት የሚችሉበት አቅም ላይ ደረሱ ስለዚህ የታለንት ድሬን አለ ፉክክር ሊኖር አይችልም እንደ ደግሞ ሲሆን አሁን ይኸው ፍራንክ ማስታንቱ ዋኑ ምናምን እንላለን ወይ ኤንድሪክ እንላለን ወይ ኤስቴቫ ዊሊያን እንላለን ወይ ማንንም ቶሎ ቶሎ ይወስዷቸዋል ስለዚህ ፍትሐዊ ፉክክር ሊኖር አይችልም እና በየመሀሉ የሚገኙ ድሎች ሲግኒፊካንት የሚሆኑ ስለዚህ ነው አትሌቲኮ ማድሪድ ዛሬ ሲያትል ሳውንደርስ የሚባለውን ሌሊት አሸንፏል ሶስት ለአንድ አሁን አትሌቲኮ ማድሪድ የሚያክል የአውሮፓ ጃይንት ከውድድር ውጭ ሊሆን ይችላል በቦታ ፎጎ ምክንያቱም ቀጥሎ ከቦታፎጎ ፎጎ ጋር ነው አትሌቲኮ ማድሪድ የሚጫወተው ግን ቦታፎጎ ስድስት ነጥብ አለው የጎል ልዩነትም አለው ሲያትል ሳውንደርስን ስላሸነፈ አትሌቲኮ ማድሪድ ወደ ሁለተኛ ዞር የማለፉ ጉዳይ በጣም አጠራጣሪ ነው ከሶስት ጎል በላይ በሆነ ልዩነት ቦታ ፎጎን ማሸነፍ አለበት ሉዊስ ኤንሪኬ ደግሞ እንደዚህ የተከላከለን ቡድን የለም የሚል አድናቆት ስለሰጠው የማጥቃት ብዙ ችግር ላለበት አትሌቲኮ ማድሪድ ቀላል ጨዋታ አይመስለኝም ግን ይሄ ድል የማሸነፍ ወይም ያለመሸነፍ ጉዞ ሊገታ ይችላል ዛሬ። ምክንያቱም ፍላሚንጎ ከቼልሲ ጋር ይጫወታል በአራተኛው ምድብ። ቦካ ጁኒየርስ ከባየር ሚኒክ ጋር በሶስተኛው ምድብ ይገናኛሉ። ግን ምንም ጥያቄ የለውም። በጣም ጥሩ ጅማሬ አድርገዋል። ለእነሱም እንደ ዓለም ዋንጫ ነው። ስታይ እውነትም እውነትም እንደ ዓለም ዋንጫ ነው። የአውሮፓ ቡድኖች አሁን ውድድሩን ኮስተር ብለን እንያዘው አንያዘው የሚል ግራ መጋባት አላቸው። የብራዚል ቡድኖች ግን ለእነሱ እውነትም ያለም ዋንጫ ነው። እንደዛ ነው እየተጫወቱ ያሉት። ሞቲቬሽናቸውን ማየት ትችላለ፣ ለእነሱ ምን ማለት እንደሆነ ማየት ትችላለች ግን ሰላሳ ሁለት ናቸው አይደለም ለተቀሩት ሀያ ቡድኖች በሙሉ ግን እንደዛ ነው ለአውሮፓዎቹ ብቻ ነው ኦፕሽናል የሚሆኑ ኦፍኮርስ ሪያል ማድሪድ ማሸነፍ ፈልጋሉ ይላል ፔዤ ቻምፒየንስ ሊጋችን ላይ ይህንን ጨመር ነው ማለት በቃ አንድ ሌላ ነገር ማለት ነው አንዳንዶቹ ደግሞ የውድድር ዘመን እንደ ማዳኛ የሚቆጥሩት አሉ ሲቲ አትሌቲኮ ማድሪድ በሀገር ውስጥ ብዙ ዋንጫ ላሸነፉ ቡድኖች ወይ ዩቬንቱስ ግን ለተቀሩት ሀያ ቡድኖች ግን ኦፕሽናል አይደለም የምር የምር የዓለም ዋንጫ ነው እና አይ ቲንክ እሱንም ማየት ያለብን ይመስለኛል። ሁሌ ውድድሮችን ስናስብ በ በአውሮፓ የእይታ መነጽር ብቻ ነው የምናየው እና ጥሩ መጀመራቸው ለእኔ ቢያንስ ኦኬ፣ ትንሽ ፍትሃ አለ እንትን አድርጓል።